ሰላም ሰላም ውዶች፣ እንዴት ናችሁ? ሰላም ናችሁ? የማዳም ቅለሞች ደህና ናችሁ? እግዚአብሔር ይመስገን። ስራ እንዴት ነው? ቆይታ ቆይታሉ? ሰላም ነው አይደለ? እኔ ጋር ሰላም ነው፣ ፈጣሪ ይመስገን። የእኔ ውዶች ስራ እንዴት ነው? ቆይታ ሁሉ ሰላም ነው? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። ውዶችዬ፣ መልላችሁ የመጣሁት በነግራችሁ ማለት ነው። ማዳም ጋር ብር የምናስቀምጥ እኛ ማለት ነው አንደኛ እኔም ያው እንደዛ ነኝ። ብር ማዳም ጋር ነው የማስቀምጠው። ለምንድን ነው ግን እንደዛ የምናደርገው እኛ? እኔ ያልገባልኝ ጥያቄ ይሄ ነው። ለምንድን ነው የምናስቀምጠው? ቆይ ብራችን እነሱ ጋር፣ እሷ ልክ ወሯ ሲደርስ ታመጣልኛለች ገንዘብ ዋን አይደለ፣ ይሄ ብላ ታመጣልኛለች። እኔ ደግሞ አይ ማዳም ነው ያልፈልግም፣ አንቺ ጋር ይቀመጥል አለው። ለምን ሀያ አራት ሰዓት እሷ ጋር እየሰራሁ ሌት ተቀን እየለፋሁ ፎቅና ምድር እያጸዳሁኝ እሷ ጋር ነው ገንዘብ የማስቀምጠው። ለምንድን ነው ግን እኔ ብቻ ነኝ ወይስ እናንተም አላችሁም እሷ ጋር ገንዘብ የምናስቀምጠው? እኔ ገርሞኝ ነው እውነቴን እምላችሁ ማለት ነው። ስለዚህ ውዶች ገንዘባችሁን በእጃችሁ መያዝ። እኔ አሁን በፊት አስቀምጥ ነበር እሷ ጋር፣ ግን አሁን አሁን ግን ፀባይ እየተቀየረ ስለሆነ እያወኩኝ ስለመጣው አይ ማዳ ብዬ መቀበል ጀምሬያለሁ ማለት ነው። ስለዚህ እናንተም ገንዘባችሁን እሷ ጋር የምታስቀምጡ ሰዎች ማለት ነው ያው ሁላችሁም ሳይሆን አንዳንዱ አሉ፣ እሷ ጋር የሚያስቀምጡ ልጆች አሉ አይጠፉ። እና አታስቀምጡ እነሱ ጋር፣ ምክንያቱም ያው እኛ እድሜ ልካችን እነሱ ጋር አንኖርም። ነገም ከነገ ወዲያ በሆነች አጋጣሚ የሚተጣጥ ልንወጣ እንችላለን፣ ይችላል በእናትህ ሰዓት ግን ገንዘባችንን አምጡ ብንል እነሱ በእጃቸው ላይ ሊኖር ይችላል። ስለዚህ ገንዘባችንን እጃችን ላይ እንያስ ውዶች፣ እባካችሁ ገንዘባችንን ለነሱ በቃ አንቺ ጋር ይቀመጥ ባንላቸው በቃ ተቀብለን እንኳን ራሳችን ጋር ማስቀመጥ፣ ካልሆነ ደግሞ ለቤተሰብ መላክ። አይ ካላችሁ ደግሞ በራሳችን አካውንት አስቀምጠን ገንዘባችንን መያዝ ነው ያለብን እንጂ ማዳም አንቺ ጋር ይቀመጥልኝ ይሄ ገንዘብ እኔ ሆነ አያስፈልገኝም እኔ ሆነ መላክ አልፈልግም እንላለን። እኔ እላለሁኝ፣ ግን ከጊዜ በኋላ ግን ሳስበው ለምንድን ነው ግን እንደዛ የምለው ብዬ ራሴ መጠየቅ ጀመርኩኝ ማለት ነው። ውዶች፣ እናንተ ከመሄ ነገር አለ ወይስ እኔ ጋር ብቻ ነው? ስለዚህ ገንዘባችሁን በደንብ ያዙ፣ እነሱ ጋር አታስቀምጡ። እነሱ የፈለገ ጥሩ ቢሆኑ መቀየራቸው አይቀርም። የፈለገ እናት እንኳን እናት ቢሆኑላችሁ እንኳን ነገ ላይ መቀየራቸው አይቀርም። እኛ ያው ሰራተኞች ነን፣ እናውቃለን። እነሱ ደግሞ አሰሪዎች ናቸው። እድሜ ልካቸውን ጥሩ ሆኖም አይቀጥሉም። እነሱ ሰው ናቸውና ይገለበጣሉ፣ ነገ መጥፎ ይሆናሉ። ማለት ነው። ስለዚህ እነሱ ጋር ገንዘብ አለማስቀመጥ የፈለገው ነገር ይሁን ምንም ይሁኑ? አይ ስጭኝ ብለን በየወሩ መቀበል ነው ያለብን። ውዶች፣ ጥንቃቄ እናድርግ። ይሄን ልል የመጣሁት ለምንድን ነው ታውቃላችሁ? እኛ የምንሰራው ሰራው ሶስት ነን ማለት ነው አንደኛዋ እሷ ጋር ነው የምታስቀምጠው ስላችሁ በየሶስት ወሩ ነው የምትወስደው በየአራት ወሩ ማለት ነው ምን ያደርጋሉ ያንድ ወሩን እዛ ያስቀሩ እና ሌላውን ደግሞ ይሄ ነው ደግሞ እዚህ ሲሏል ልጅቷ የአቶ ውስድም ጥፋቷ የእሷ ነው። ይቀመጥልኝ አንቺ ጋር ነው ትራት ማለት ነው ማዳማይ ይቀመጥልኝና በዛኛው ወር አንድ ላይ ወስዳለሁ፣ በዛኛው ወር አንድ ላይ ወስዳለሁ ነው የምትለው። በዚህ ሰዓት ሶስት አራት ወር ሲሆን ምን ይሆናል? ይደበላለቅባቸውና ይረሳሉ። እንደዚህ እንደዚህ ነገር ስላለ ውዶች ገንዘባችሁን አታባክኑ፣ በስነስርዓት አስቀምጡ ራታችሁ ጋር ለማለት እወዳለሁ። እኔ እውነት ሁልጊዜ ነበር ዛም አድርገው፣ ግን ከልጅቷ ላይ ስላየሁኝ እሷ ላይ እንደዛ ስለደረሰባት ስላየሁኝ ለምን እኔ እሷ ጋር ለምን አስቀምጣለኝ ብዬ አሁን እጄ ላይ በየወሩ መውሰድ ጀምር ያለው ማለት ነው። ውዶች ስለዚህ እነዚህ የምታደርጉ ልጆች ካላችሁ ራሳችሁን ጠብቁ፣ ገንዘባችሁን በስነ ስርዓት ያዙ። ከወሰዳችሁ በኋላ ራሱ ማለት ነው የምትልኩለትን ሰው ማወቅ አለባችሁ። ለማን ነው የምልከው ለማን ነው ገንዘቤን የምሰጠው ብላችሁ በደንብ ማቃለባችሁ ማለት ነው። በቃ ኢቨን ለፍቅረኛው የሚባል ሰው እንኳን ብር ባትልኩ ማለት ነው፣ በቃ አትላኩ። እኔ አብሮኝ የሚሰሩ ልጆችን ስላየሁ ማለት ነው፣ አትላኩላቸው በቃ። ምክንያቱም እነሱ የሚፈልጉት ብሩን ብቻ ነው። እኛ እዚህ ሙሉ ቀን እየተሯሯጥን ሳናርፍ፣ ሌሊት አለርም ጆሯችን ላይ እየጮኸ ነው እየተነሳን፣ ምን ሰራው ስለዚህ ለምንድን ነው ብራችን ምናባክ ነው ያለ አግባቡ ማለት ነው። ስለዚህ ቅመሞች ብራችሁን ሴፍ ለማድረግ ሞክሩ። ማርያም እውነቴን ነው የምላችሁ ማለት ነው። ሴፍ አድርጉ በቃ። ምክንያቱም እኛ ነገ ሀገር ስንገባ እኮ ባዶ እጃችን ብንገባ ይዝቁብናል፣ ሰው ይዝቅብናል። ይሄ ደግሞ ልክ ነው። ምክንያቱም እኛ እዚህ ያለን ለእነሱ ለተቸገረውም ላልተቸገረውም ለምኑ ብዬ ላክን ጨርሰን ነጋገራችን ስንገባ መሳቂያ ነው የምንሆነው። ባዶ እጅ ነው የምንሄደው። እዚህ ሆነ ለሁሉም ሰው እየላክል ነጋስኔል ብር ይለናል። ይሄ ከመሆኑ በፊት እራሳችን በደንብ በደንብ በደንብ ማወቅ አለብን። እውነት ነው የምላችሁ ማለት ነው። ግዴታ እኔ ላይ ይድረስ አይደለም፣ እኔ ላይ ይድረስ አይደለም። ከሌላው ሰው መማር አለብን፣ ከሌላው ሰው ማወቅ አለብን። ስለዚህ ግዴታ እኛ ላይ ከደረሰ ብቻ አይደለም ማወቅ ያለብን። ስለዚህ ውዶች እባካችሁ እባካችሁ እንጠብቁ ጠብቁ፣ ገንዘባችሁን በደንብ ያዙ። እና አመሰግናለሁ ውዶቼ፣ መልካም ሁሉ ይሆንላችሁ።